የዛን ጊዜ ነው አባተ እንደ ዳይሬክተር እንደ እንደ አዘጋጅ ምንም ማቀው ነገር አልነበረም፣ መስራት ከመፈለግ ውጪ ብዙ ስለ ቲያትር ማቀው ነገር አልነበረም እና ያስተማረኝም እሱ ነው። አይን ውስጥ የገባሁት የሚመስለኝ ሰባ አካባቢ ሰባ አንድ አካባቢ ነው እዛ የመጣሁኝ ቲያትር ቤቱ አካባቢ እቆይ ስለነበር እነ ስዩም ያን ጊዜ መልእክተ ወዛደርን ነበረ መሰለኝ የሚሰሩት። ከዛ በኋላ መቅደምም ነበረ ጋሞም ነበረ። አይን ውስጥ የገባሁም ብለው በእነዚህ ጊዜያት ውስጥ ነው። በኋላ ኦቴሎ ሲመጣ ኦቴሎ ላይ ካስታረገን ሁሉም ትያትር ቤቶች ውስጥ የሰራ ሰው ነው። ከባህል ማዕከል ጀምሮ አገር ፍቅርም ሰርቷል። ቴሌቪዥን ጣቢያ ብዙ ጊዜ ሰርቷል። ብሄራዊ ትያትር ሰርቷል። አሁን ያሉትን አክተሮች ተዋናያን በይን ላርጅ በብዛት ያቃቸዋል እና በዛ የተነሳ ካስት ሲያደርግም ሲመርጥም እንደዛ ይቀለዋል ለሱ። አይ ኑሮበታል ሙ ያው ነው እሱ። ልክ መድረክ ላይ ቆየ ማን አለ ግማሽ ምዕት ዓመት ዳይሬክተር ሆኖ ደግሞ በሁሉም በሉ ቴሌቪዥን ብዙ ፕሮግራሞች ሰርቷል። ከጋሹ ብሸት ወርቅ አለማው ጋራ ይሄ ኮሜዲ ስኬችስ የምንላቸውን ብዙ ሰርቷል። የህብረት ርኢትን ቴሌቪዥን ላይ ከጀመሩ ሰዎች አንዱ እሱ ነው።